በርካት እየተመለከቱ የክርስቶስ መምጣት እየተነገራቸው ስለሆነ መንግሥተ ሰማያት ቀርባለችና አምናችው ንስሐ ግቡ እያለ ቅዱስ ዮሐንስ እየነገራቸው ስለነበር፣ ብዙዎችም እየተጠመቁ ከጊዜያዊ በሽታ እየተፈወሱ ስለተመለከቱ ወደ ክርስቶስ ወደ መጥምቀ መለኮት ቅዱስ ዮሐንስ እየመጡ ኃጢአታቸውን እየተናዘዙ ይጠመቁ ነበር ይላል። በዚህ ጊዜ መጥምቀ መለኮት ቅዱስ ዮሐንስ እናንተ የእፉኝት ልጆች፣ ክፉ ትውልድ፣ አመንዝራ ትውልድ ከዚህ ከሚመጣው መከራ ከሚመጣው ጥፋት ትድኑ ዘንድ ማን አመለከታችሁ? እስካሁን ስሰብክላችሁ እስካሁን ሳስተምራችሁ ተመልሳችሁ በወንጌል አምናችሁ ያልተከተላችሁ አልነበረም። አሁን እንድታመጡ ማን አመለከታችሁ? እያለ በሚያስተምርበት ሰዓት ጌታችን ኢየሱስ ክርስቶስ መጣና በመካከሉ ሆነ። እኔ ስለ እሱ ስናገርለት የነበረው የዓለም ሁሉ ሀያት የሚያስወግደው ቀዳማዊና ማይከላዊ ዳህላዊ ዓለም በፊት የነበረው በማይከላ ዓለም ያለው ዓለምን አሳልፎን ራሱ ያፍሮ የሚኖረው የጫማውን ማሰቢያ ልፈታ የማይቻለኝ ስለ እሱ የነገርኳችሁ እሱ ነው። እንግዲህ ምን በሏል? ምን በሏል? ለንስሐ የሚገባ ፍሬን ምን በሉ? አፍሩ የንስሐን ፍሬን አፍርተን የመንግስቱ በላሾች፣ የስሙ ከዳሾች የመንግስት ወራሾች እንድንሆን መድኃኒተ ዓለም ክርስቶስ ከሁላችን ጋር ይሁን። እንግዲህ ሰው ይጥራን፣ ሰው ያስባል፣ ሰው ያመለክታል፣ እግዚአብሔር ያከናውናል። ጉዟችንን መድኃኒተ ዓለም ክርስቶስ ከሁላችንም ጋር ሆኖ ውጤታማ ፍሬ እንድናፈራ በቸርነቱ ከሁላችን ጋር ይሁን። ይሄን ተናገረ። መንግስተ ሰማያት ቀርባለች። በምናምናችሁ በምን አምናችሁ በወንጌል አምናችሁ በኦሪት አምለ ነፃ በምታወጣው የብርሃን ህግ በተባላችው በወንጌል አምናችሁ ንስሃሉ የንስሃ ፍሬን አፍሮ እናንተ መካከል ክርስቶስ በለሷን እንዲጎበኙ በመጣ ጊዜ በለሷ ፍሬ ታጥቶባት ረግማት እንደሄደው እንደዚያች በለስ እንዳልተወሉ ፍሬ ናፈው እየተባለ አለች ነው ዛሬ ሴቶቻችን ፍሬ አልባ ይሆናል። የፍቅር ፍሬ ያልተገኘብን፣ የሰላም ፍሬ ያልተገኘብን የጽድቅ ፍሬ ያልተገኘብን የንስሐ ፍሬ ያልተገኘብን የእርስ በርስ የመጠናመን ፍሬ የታጣብን፣ ስንቶቻችንን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያልፍ ጊዜ ከኢየሩሳሌም ወደ ሰማርያ ከገሊላ ወደ ሶርያ በሚመላለስበት ሰዓት በለሷን ተመለከታት። ቅጠሏ ለምልሟል ፍሬ ያገኝባት እንዲሁም እጀን እመለከታታለና ወደ በለሷ ሄደ። የማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ተመልከቱ። በዚህም ጊዜ ጌታችን እችን በለስ ሲመለከታት ምንም ፍሬ አላገኝባት ነው። በለስ የተባለው ማነው ሲባል በለስ ዘይቤ ቤተ እስራኤልን ሞቶ ዋሰርድ ሙቱ መላየት አጫጆቹ የሚኮተኩቱት፣ የሚያሳድጉት፣ የሚከባከቡት፣ የሚቆርጡት ፍሬ ያልተገኘበትን ዛፍ የሚቆርጡት መላይት ናቸው። የሚከባከቡት መላይት ናቸው። የሚያጠጡት መላየት ናቸው። ዋፀደወይነ የወይኑ ግንድ ክርስቶስ ነው። ክርስቶስ ያለበት ግንዱ ያለበት ቅርንጫፍ ፍሬ ይገኝበታል። ግንዱ ክርስቶስ የሌለበት ህይወት ጽድቅ የጸግ ስራ ሊገኝበት አይችልም። በመካከላችን ተገኝቶ ፍሬ እንዲናፈራ አሁንም ግንዱስ ፈቃድ ይሆንለን። ብዙዎችሁን ብዙ ስንባል ብዙ ገብቶን ያልመጣልን እንኖራለን። ብዙ ደግሞ ፍሬ እናፈራበት የጽድቅን ጎዳና እናውቅበት የአባቶቻችንን ታሪክ አውቀን ተረድተን። ካላምጎቡ ካልጠየቁ አያውቁ ካላምጎቡ አይዘልቁ ነውና አውቀን እንድንጸድቅ መድኃኔዓለም ክርስቶስ ይርዳል። አውቀን ለመጽደቅ እንደመጣን ተረድተን የፍሬ ንስሐ ያለው ንስሐ የሚያስገኝ የፍሬ እንድናፈራ እግዚአብሔር ከሁላችን ጋር ይሆን። በዚህ ጊዜ በለሷ ማናት ሲባል እኛ ሰዎች ነን። ያቺ አዳም አዳምን ተክታ የተገኘች ክርስቶስ ከአዳም ዘሮች በተመለከተ ጊዜ የአዳም ዘሮች በሙሉ በድለው ተገኙ። ታዲያ ላችን ዕፀ በለስ ቆርጠው እንዲጥሏት አደረገ። ብዙዎች ወገኖቻችን ከክርስቶስ የተለዩ ከክርስቶስ ተገኙ ተለይተው የወደቁ ምሳሌ ተላከባቸው። ከተመረጡ በኋላም ደግሞ ወደ ሳት የተጣሉ አንድ ዛፍ ገበሬ ሲተክል ተክል ሆኖ ፍሬ እንዲያፈራለት ሰላሳ ስሳ መቶ ፍሬ እንዲሰጠው ዛፉን ይተክላል፣ ወይኑን ይተክላል፣ ትርንጎን ይተክላል፣ ሎሚውን ይተክላል። ይከላከለው አንደየ ሰዓት ሐዋርያት ነቢያትና ላከር ጌታችን ኢየሱስ ክርስቶስ ወይኑን የሚፈተቁት ወይኑን የሚያጠፉት ወይኑን ሌላ ባይል ነገር እንዳጠፋ ነቢያትን ላከ። በነቢያት ስብከት ልንመለስ አልቻለም። ሐዋርያትን ላከ። በሐዋርያት ስብከት ልንመለስ አልቻለም። ቅዱሳን ሐዋርያት አባቶቻችን ሊቃውንትን ላከ። ልንመለስ አልቻለም። በዚህ ጊዜ በተሷ ረገማት ለዘላለም ምን አይገኝ ይሻላል ፍሬ አይገኝ እንደዚህ ከመባል እግዚአብሔር ይሰውናል። ሁላችንም ከዚህ ምን ለማድረግ ነው የመጣነው? ፍሬ ለማፍራት። ፍሬ አንድ ተክል ግማሽ ዘመን ካለፈው በኋላ ፍሬ አይሰጥም። ቶሎ ቶሎ ፍሬ መስጠት የሚችለው ከግማሽ ዘመን ወደ ታች ባለው እኛ አሁን ከዚህ ያለነው ሁላችን ደ ከአርባ ዓመት በታች ከሰላሳ ዓመት በታች እንዲሁም እስከ ሀያ ዓመት ባለው ያለን እንግዲህ በዚህ ሰዓት ፍሬ የምናፈራበት መልካም ሰላሳና ስሬ ሰላሳና ስልሳ መቶ ፍሬ አፍርተን የምንገኝበት ክርስቶስ በመጣ ጊዜ ክርስቶስ በኛ ፍሬ መገኘቱን ፍሬ ማፍራታችንን ለመመልከት በመጣ ጊዜ ፍሬ ይዘን እንድንገኝ እግዚአብሔር ወላቸው። አዎ ብዙዎች ፍሬ አልባ የሆኑ በዘመናችን በዛሬው ዕለት ራሱ በዕለተ ሰንበት ወደ ቤተ ክርስቲያን የማይገሰግሰውን። ወደ ቤተ ክርስቲያን የመቤታችንን ታምር ለመስማት የማይፈጠነውን በጴጥሮስና በጳውሎስ ስልጣን እኛ ወገዝን ወገዝ ወገዝን ተብሎ በቤተ ክርስቲያን ይነገራል። ለምን በተሰንበት ተኝቶ የሚያደርግ ክርስቲያን ሊባል አይችልና፣ ስለዚህ ፍሬ አፍርተን እንድንገኝ እግዚአብሔር አምላካችን ከሁላችን ይርዳል።

ለዚህ ነው ጥበበኛው ሰሎሞን በጉብዝና ወራት ፈጣሪህን አስብ ተብሎ የተነገረን። ንስሐውን መናዘዝ የሚችልበት አሁን ነው። ንስሐውን መናዘዝ የማይችል አይረማም አይረባም፣ አይጠጥምም፣ ራሱ ከክርስቶስ ይለያል፣ ከግንዱ ከእውነተኛው ከህይወት ግን ይለያል። ብሎ የተናገረው ዛሬ ወደ ንስሐ እንድንመለስ፣ ዛሬ እርስ በርስ እንድንፋቀር፣ ዛሬ እንድንዘምር፣ እንደ ዛሬ አምሮብን እንድንኖር ዛሬ ገና ልምላሌ አልፈን አበባ ላይ አይልን አበባ ላይ ፀሐይ ከወጣ አበባው ፍሬ ሳይ ሲቀራ ገና ወደ ፍሬ ሳይሸጋገር ፀሐይ የሚጠና ከሆነ ፍሬ መስጠት አይችልም። ፀሐይ የተባለው የምንሰራው ኃጢአት፣ የምንሰራው ክፋት፣ የምንሰራው ቂም፣ የምናሳድረው ቂም በቀል በውስጣችን መልካም ስራ እንዳንሰራ የሚያጠብደን ፀሐይ ኃጢአታችን ፀሐይ ይባላል። በዚህ አበባችን ባለበት ሰዓት ለነገው ለፍሬው የተዘጋጀው ሲገኝ እኛ ዘላለማዊ ወገኖቹ ሁነን ዘላለማዊ ልጆቹ ሁነን ዘላለማዊ በቤቱ እናመሰግን ሁነን ዘላለማዊ በቤቱ እንዘምር ሁነን እስከ ሞት ድረስ የታመን ሁነን እንገኛለን። የድንግል ማርያም ልጅ አሁንም ድክመታችንን ሳይመለከት ከሁላችንም ጋር ሆኖ በቸርነቱ እስከ መጨረሻ ፍሬ ማስገኘት እንድንችል መድኃኒ ያለው ይርዳ። እንግዲህ አንድ ሰው ሲወድቅ ፈጥኖ ለመዳን ፈጥኖ ለመታከም ምን ማለት አለበት? የታመመበትን የታመመን አካል ለሐኪሙ ማሳየት ያስፈልገዋል። ሐኪሙ የሚያዝበትን መድኃኒት በአግባቡ መውሰድ አለበት። ለምን እንዲድን ያ ባግባብ ካልወሰደ መዳን አይችልምና፣ እኛ ደግሞ ለበሽታችን ለበሽታችን መድኃኒታችን ንስሐ መግባት ነው። በፍቅር መኖር ነው። መረዳዳት ነው። ወደ ቤተ እግዚአብሔር መገስገስ ነው። ቃሉን መስማት ነው። መስማት ብቻ ሳይሆን በቃሉ ህያው ሆነን መኖር ነው። በቃሉ ያሆነ ምክር እኛን የሚያጠቃን ነገር የለ። በሽታው በእኛ ላይ ስልጣን የለው። ወትከይድ አንበሳ አነበሳ አንበሳውን አነበሳውን ጋልበህ መሄድ ትችላለህ። አራዊቱን እባሃውን ጨብጠህ ዳገትን መውጣት ትችላለህ። ጊንቱን መጨበጥ ትችላለህ የሚላለፈውን አውሬ በሙሉ በአንተ ስልጣን በታች ታደርገዋለህ። አዎ እና አቡነ አረጋዊን ስንመለከት ዘንዶ ፈረስ ሆላቸው የደብረ ዳሞ ተራራ ሲወጡ ተመልክተናል። እና አባ ሳሙኤል ዘዋልባ አንበሳ ፈረስ ሆላቸው አንበሳ ጋር ሲሄዱ ተመልከተናል እንደ ቅዱስ ጳውሎስ ጊንት ስትነድፋቸው ወሮሮው ሲጥላት ተመልከተናል። የእኛ ለቅዱስ ጊዮርጊስ መርዙን በጥበጠው ሲያጠንቋቸው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲባርከው ያን መርዙ ተቀይሮ ለእሱ ህይወትን የሚሰጠው ከዚያ ሲቀጥል መሐኒቱ በእጁ ነው ያለው። እንደ አማንትም እጁን የመሐኒት እንድሰራው አለና ግጥም አርገው አሰሩት። እንደዚህ ወዲህ በራሱ ላይ ታች ምንም እግሩም አለና በራሱ ማተብበት ያ መርዝ ተሻረ። መርዙ በማን ላይ ስልጣን ያለው እግዚአብሔርን በሚያምኑ በእግዚአብሔር ህግ ስራ በሚኖሩ? በሚፋቀሩ በሚፋቀሩ ቤተሰብ የእግዚአብሔርን ትእዛዝን ጠብቀው በሚኖሩት ወደ ቤተ እግዚአብሔር በሚገሰግሱት የእግዚአብሔርን ማዳን ቀን በሚጠባበቁት እግዚአብሔር የአጋንንት በርስ ስልጣን የለው እኛን ፍሬ እንዳናፈራ የሚከለክለ አቅም የለበት የለው እኛ ግን እናደርገዋለን። ተስየነነ ዘወንጌል ቃለ የወንጌልግ ቃል ተጫምተን ሾግሩ ሁሉ መጠቅጠቅ እንችላለን። እምነትን በወገባችን ታጥን ቅኑተ ይኩን ታቆየሙ ወህትወ ባሃትሞይከሙ አዎ ይቁ ቅዱስ ያሬድ ወገባችሁ የታጠቀ ይሆን መብራታችሁ የበራ ይሆን ይላል። ይህን ጌታችን ኢየሱስ ክርስቶስ ተናግሮታል። ጌታችን ኢየሱስ ክርስቶስ እንቅልፋችሁን ተዉ፣ ተነሱ፣ አመስጋኞች ሁኑ። እንቅልፍን የሚያመጣ በላዩ የሌባ ሰው ስልጣን አለው። እንቅልፍን ትቶ ወገቦ የታጠቀ ሆኖ መብራትን ያመጣ ሰው ግን በእሱ ላይ ጨለማ የለበትም። ሩጦ መቅደም ይችላል ወሎ ማራቅ ይችላል። ጥላቱ ጨብጦ ማይጠቅ ይችላል። ስለዚህ እግዚአብሔር አምነን በቤቱ ተማጽነን በቤቱ ተመላልሰን ቃሉን ሰምተን የንስሐ ፍሬን አፍርተን እንድንገኝ ማን ይርዳል? እግዚአብሔር ይርዳል። አዎ ንስሐን አንደኛው የመጀመሪያው አባታችን የወደቀው አዳም በበቀየ ብቃየ መሪረ አመተ ፍጽምት ይላል። መቶ አመት ሙሉ ምንም ሳይጎልበት መረብሎ ደብና መገር እስከሚወርድ እጅ እስከሚወርድ ድረስ ማንም ገልጋይ ሳይኖረው ማንም የሚያናናው ሰው በጎኑ ሳይገኝ መቶ አመት ሙሉ አልቅሷል። ከዚያ በኋላ መላኩ መዳና ጥቅስ ወጥቶ ተጽናና ተረጋጋ ብላ ብሎ መላኩ ቅዱስ ገብርኤል የልበት ባስና እኛ ነን እያንዳንዳችን የተሰበረውን ማንነታችን መላኩ ቅዱስ ገብርኤል ለመጠጦ ያከመን የድንግል ማርያም የረቤተ ልብ የአክራሬተ መዓት የምራገ ጸሎት መልጃዋና እናትነቷ ከሁላችን ጋር ይሆናል። ልብስ ለብሰን ስንታይ ሁላችንም ሰባራ ወደቦሮ የሌለን እንመስላለን። ሁላችንም ግን የተሰበረ ማንነት አለን፣ ያጣነው ነገር አለን፣ የጎደለን ነገር አለን። የጎደለን አንች የለን ብለን እንማሰናፍ። የእናታችን ፍቅሯ በሁላችንም ላይ ይደረብን ይህን የንስሐን ህይወት አዳም ምን ያህል ዘመን አልቅሶ ኃጢአቱ እንደተሰረየለት ለመዳን ነው። ምን ያህል ያለቀሰው አዳም። እኛ ይህን ተራራ ወጥተን እዚህ ድረስ የመጣ ነው? ምን ለማድረግ ነው? ምን ለማለት ነው? በተናገሩ ለመዳን በሉሴ ለመዳን። አዳም ያን ያህል ዘመን ያለቀሰው ምን ለማድረግ ነው? ለመዳም ህይወት የሆነውን አምላክ ለማግኘት ይቅርታው ብዙ የሆነውን አምላክ ለእሱ ልጅ ለመመት ነውና፣ ሁላችን ስለ ተሳሳ ስለጠፋ ነው፣ ጥፋት ስላሳለፍ ነው። ዘመን ይህካን ብለን ስለ ንስሐ እያሰብን የንስሐን ፍሬ እንድናፈራ ከሁላችን ጋር ይሆነልን። ሌላው ይህን የንስሐን መንገድ ካወቅን በኋላ ንስሐ ማጠቃለያው ምንድን ነው ሲባል፣ እውነተኛው መድኃኒትን ወለውን ስጋውን መብላት፣ እውነተኛው ህይወት ወለውን ምን መጠጣት፣ በፍቅር መኖር። እግዚአብሔር ያድነኛል፣ እግዚአብሔር ይፈውሰኛል። እግዚአብሔር ሰማያዊ ይጠግናል። እግዚአብሔር ዘላለማዊ አባት ይሆናል፣ ዘላለማዊ ልጅ ይሆናል ብለን እግዚአብሔርን አምነን መማጸን ይኖርብናል። የሃም ሆነ ያለፈውን እያሰብ የድህነታችንን መሰረት አረጋግጠን ዘላለማዊ ልጆቹ ሆነን መኖር እንችላለን። ይህን እንድናደርግ መንገዱን ያሳየን አምላክ እነ ዳዊትን ያጠፉትን ጥፋት አስወግዶ ልጆቹ ሊሆኑ ያደረገ አምላክ እነ ቅዱስ ጴጥሮስን ምርር ብለው ያለቀሱትን እንባ ያበሰ አምላክ የእኛንም እንባ መድኃኒዓለም ክርስቶስ ያበስልን። በዮሐንስ ወንጌል ላይ ምዕራፍ ስምንት ላይ ያለችውን ሴት ስንመለከት ከሰው አቅርበዋት ነበር። ያችን ሴት ግን ዳግም አትበድዪ፣ ከዚህ የባሰ እንዳያገኝሽ፣ ሌላ ከሳሽ እንዳይነሳብሽ፣ ኃጢአትሽን ይቅር ብዬሻለሁ ካላት በኋላ ዳግም ምን እንዳትይ እንዳትበድዪ እነሱ ካልፈረድብሽ እኔም አልፈርድብሽም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰላም አሰናብቷታ። ይህን እያሰብ የንስሐ ፍሬ ግበሮ ፍሬ ዘይደልዎ ለንስሐ ለንስሐ የሚገባ ፍሬ አፍሮ ብሎ ጌታችን ኢየሱስ ክርስቶስ ከመዓቱ እንዲያመልጡ ከጥፋት እንዲድኑ ከታዘዘው መከራ ከመጣው ካንዣብ መዓት እንዲድኑ

ቤተክርስቲያን አማናዊ በግ የሚፈተትባት እውነተኛው ከሰማይ የወረደው ዘወረደም ሰማያት ውሃቢ ህይወት ለብዶ አለም ብሎ ሊቁ ቅዱስ ኤፍሬም የተናገረለት እውነተኛው አባቶቻችን በበረሃ የተመገቡት ሳይሆን ከዚያ የተለየው እውነተኛው ምግብ የተዘጋጀባት ይህች ቤተክርስቲያን ዛሬ

ስማሃሪያ ይዛል እንደዚህ ወዋብ ደራከመት ምንማይሮ ዛቲ ይእቲ መራፈላ አለም ለዘላለም ማረፊያዬ፣ ለዘላለም መጠጊያዬ፣ ለዘላለም ጸወኔ ብሎ የተናገረላት ይች ቤተ ክርስቲያን ናትና ዓለሙ እንዳያታልለን የዓለም ብልጭልጭታ እኛን እንዳይባርከን ስለ ስጋዊ ፍላጎት እኛ እንዳንወሰድ ራሳችንን ተመልክተን በንስሐ ተመልሰን እውነተኛውን መድኃኒት እውነተኛውን ሐኪም በሽተኞች ባለመድኃኒትን ይፈልጉታል፣ ጤነኞች ግን ባለመድኃኒትን አይፈልጉትም ብሎ እንደተናገረው ሁሉ እኛ የታመም በሽተኞች ሁላችንም ወደ እሷ መተን እንድታቀፍ አምላክ አምላከ ቅዱሳን መድኃኒያ ክርስቶስ በቸርነቱ ይርዳል።

መድረሻው መነሻው ምን ማለት አለበት፣ አውቆ መነሳት አለበት። እዛ የሚደርስበትንም ከዚህ የተነሳበትን ምን ማለት ነው። ልናዋላችሁ ግን ልናዋላችሁ ምግቡ የሆነ ነገር የበላችሁ እንደዚያ ነበር። የመመሪያችን መነሻ ርዕስ